ላሁን እንዲያድርጉት ህይወቱን አጥፉት አስወግዱት እያለች ስታወራ ሰምተናት አናቅም ነገር ግን በአንድ በተረገመ ቀን ቲክቶክ ገብታ ዘረኞቹ ጠልፈዋታል ማለት ነው ሰሞኑን በሊያሾ ላይ የተነሱ ብዙ ዘረኞች አሉ እናስወግዳታለን እናሳስራታለን እያሉ የፎከሩ ነበር እንግዲህ ዛሬ የተሰማው አስደንጋጭ መረጃ አለ ሰላሙ አለይኩም ወራህመቱላ ወበረካቱ ድና የተከበሯችሁ የዘይነብ ንሪስ ዩቱብ ቻናል ቤተሰቦች ሰላም እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላ በያላችሁበት የዓለም ክፍል ሰላማችሁ ብዝት ትትርፍ ይበል እያልኩኝ ዛሬ በተሰማው መረጃ መሰረት መጥቻለሁ። ሙሉ ቪዲዮ አስገባላችኋለሁ፣ የነሱንም ማለት ነው። በጣም የሚያሳዝን ነገር ሰሞኑን ተፈጥሯል። እንግዲህ ሊያሾ ምናቃት ዩትብ ላይ ነው። ዩትብ ላይ አርቲስቶችን ስትቦጭቅ አስተያየቷን ስትሰጥ፣ እንደ ማንኛውም ሶሻል ሚዲያ ዘና የምታደርገን ናት እንጂ በዘር እንትን ብላ ያንዱን ብሄር ብሄር ጠልታ ይሄኛውን ብሄር እንዳድርጉ ይሄኛውን ብሄር እንዳታድርጉ ብላ መታቅልኝ አይደለችም። ሀቅ ለመናገር በተለይ አሁን ላይ የልጅ እናት ናት። አንዳንዴ ነገራቶችን የምታይበት መንገድ ወይም ለሰዎች አስተያየት የምሰጥበት መንገድ ለየት ቢልም እውነት እናውራ ከተባለ ሀቀኛ ሰዎች ከሆናችሁ ሊያሾ አንድም ቀን የማንንም ዘር ተሳድባት አቅም። ሀቅ እናውራ ከተባለ አዎ ዘር አላት፣ ብሄር አላት። የራሷ የመጣችበትን ብሄር ደግሞ ልትጠላ ትችልም ማንም ሰው ፈልጎ ወዶ አይደለም ከአንድ ብሄር የሚወለደው። እና ሰሞኑን ቲክቶክ ላይ ጂጂኪያ ጋም ተጣልታለች። በዛ ሆዴ ነው በሚባለው በባሏ ምክንያት ጆከር እና የማን ነው ስሙ የሚባለው ዳለቻ፣ እነሱ ሁለቱ ተጣልተዋል። እንግዲህ ሊያ ደግሞ ከጆከር ጋር ሰላም ነች። ጆከር ቤት መሰለኝ ገብተው ሲያወሩ ያ ጆከር ይሳደባል። እሱ ሲሳደብ ሊያሾ ስለነበረች ለምንድን ነው ከእሱ ቤት ገብተሽ ተሰቅለሽ የምታወሪው? እና አንቺ እጅሽ አለበት፣ ከፋኖ ጋር ትሰሪያለሽ፣ ከማን ጋር ትሰሪያለሽ፣ ብቻ ብዙ ነገር እያሏት ይገኛል። ሀቅና ውራ ከተባለ እኔ ብዙም ላይቫቸውን አልከታተልም፣ ግን ቁርጥራጭ ቪዲዮዎች አይቻለሁ። እረፍ ጆከር፣ እኔ ባለሁበት ስለ ዘር አታውራ፣ ዘረኞችን አትሳደብ ምናምን ብላ ስትቆጣው ሰምቻለሁ ማለት ነው። እና በዚህ ምክንያት የኦሮሞን ሕዝብ ተሳድባለች እያሉ እነዚህ ዘረኞቹ ማለት ነው። እነሱ በአደባባይ በግልጽ ይሄንን አጥፋ ይሄንን አስወግድ እያሉ ስንት አመት ሙሉ ነጂጂ አንድ ብሔር ላይ ሲዘምቱ እንዳልነበሩ ሁሉ ዛሬ ምንም ያልተናገረችው ልጅ እሷን ለማሳሰር እሷን ለማስገደል ብዙ ነገር እያሉ ይገኛል። ቪዲዮዎችም እየወጡ ነው። እንግዲህ ሊያሾ አሁን ላይ ታስራለች እየተባለ ነው። ይህንን ቪዲዮ አስገባላችኋለሁ። ሊያሾ ካለሽ ማለት ነው ሰላም ከሆንሽ ወጥተሽ ዩቲዩብሽ ላይ ሰላም መሆንሽን አሳውቂን። እኛ እንወድሻለን። ብዙ የሚወድሽ የኢትዮጵያ ሕዝብ አለ። አንቺ ከዘር የጸዳሽ ንጹህ ኢትዮጵያዊ ነች። እውነት እናውራ ከተባለ ገና እናንተ የተጣላችሁት ሰው ጋር አየናት ብላችሁ በዚህ ልክ እሷን ማሳደድ። አንድ ተራ ልጇን የምታሳድግ አዲስ አበባ ለምን ኖረች? አዲስ አበባ ምድር ላይ ተቀምጣ እንዴት ይህን ቃል ትናገራለች? ምንም እኮ አልተናገረችም። አዲስ አበባ የሁሉም የኢትዮጵያውያን ነው። እውነት እናውራ ከተባለ እና እየሰማን ያለነው ነገር በጣም ያሳዝናል። እኔ ቲክቶክ መሄዷ ደስ አላለኝም። እዛ ጋ በጣም ባለጌዎች ናቸው፣ በጣም ዘረኞች፣ በቃ ይጠልፉሃል። እና እሷን ለመጥለፍ ይህ ሁሉ ግብግብ የሄደችው ያቺ ዝሆን ናት። ምክንያቱም ከባሏ ጋር ከሆዴ ከሚባለው ጋር ስለምታወራ ምናምን ማለት ነው ሊያን እና እስኪ ቪዲዮ ላስገባላችሁ እንግዲህ የተባለው ነገር እውነትም ሆን ውሸት አላውቅም ግን ታስራለች እየተባለ ነው አያድርግባት እውነት ለመናገር በቃ በዚህ ደረጃ የተባለው ነገር እውነት ከሆነ ኢትዮጵያ ላይ እንደተባለው ህግ የለም ማለት ነው እውነት በቃ ህግ የለም ምንም ሳታደርግ ያለ ምንም ጥፋት ካሰሯት በጣም ነው የሚያሳዝነው ያ ዮኒ እራሱ የቤቷን ሎኬሽን እልክላችኋለሁ ለሚጠይቀኝ ሰው እልካለሁ የቤቷን ሎኬሽን እያለ እሱም አብሮ ሲቀጠቅጣት ነበር። በጣም ነው የሚያሳዝነው። ወላሂ እኔ በጣም ነው ያሳዝነች። ምክንያቱም ስለ ዘራውርታ የማታቅ ልጅ ናት። አርቲስቶችን ከመቦጨቅ ውጭ ምንም የምታውቀው ነገር የላትም። እሷ ግን የተሳሳተችው እዛ ቲክቶክ ገብታ ከማንም ላይ ብጋ እየገባች እንደዚህ መሆኗ እንደዚህ እንድት ይሄ ችግር እንዲገጥማት አድርጓታል፣ ማለት ነው። እና ከባድ ነው። ቪዲዮ ላስገባላችሁ። አይ ከባድ ነው። ምንድን ነው የሚሉኝ፣ ኧረ ከባድ ነገር አለ። ሊያ ታስራለች እያሉ ነው። እውነት ነው። ሊያማችሁት ነው ምናልባትም የዳለቻና የጂጂ ግሩፖች እያሰሩ ሊሆን ይችላል። እውነትም ታስራም ሊሆን ይችላል። ብቻ አናውቅም። ሊያ በደህናሽ ከሆነ ዩቲውብሽ ላይ ገብተሽ አሳውቂን። አንድ ነገር ምነግርሽ ነገር ቢኖር ምንድን ነው ከዚህ በኋላ ቲክቶክ ማንም ጋር እየገባሽ ላይቭ ጋር እየገባሽ ከማንም ጋር አትለፋለፊ። አንቺ የሚያምርብሽ ዩቲውብሽ ላይ ዘና ፈታያልሽ እየበላሽ እየጠጣሽ አስተያየትሽን መስጠት ትችያለሽ። እነዚህ ሊጠልፉሽ ነው የሚፈልጉት። ልጅሽን በሰላም አሳድግ ይኔናት ስንት ፖለቲከኛ ስንት የሰው ሕይወት ያጠፋ ሰው ተቀምጦ ምንም ያላደረገችን ልጅ በዚህ ደረጃ ማሳደድ፣ እኔ በጣም የማፍርባችሁ አማራንን ባዮች ማለት ነው። አሳልፋችሁ ልትሰጧት የተነሳችሁ እንደ ዮኒ መጋኛው አይነት ከሀዲ በጣም ነው የሚያሳዝነው። ወላ ይሄ ዮኒ የሚባለው ሎኬሽን እሰጣለሁኝ እኔ ያውቀዋለሁ ቤቷን ምናምን ከነዛ ጋር ባንድ ሆኖ ማለት ነው። አሁን ይች ልጅ ልጇን ትታ ብትሞት፣ ልጇን ትታ ብትታሰር የሆነ ነገር ብትሆን ምን ትጠቀማላችሁ? ምንም ያላደረገች ሴት በጣም ነው የሚያሳዝነው። ወላሂ እና ራስሽን ጠብቂ። እኔ ቲክቶክ ይቅርብሽ ነው የምልሽ፣ ነገር ቢኖር ቲክቶክ ይቅርብሽ፣ አይመጥንሽም። በቃ እኔ ቲክቶክን የምጠላው መሰዳደ ብዛ፣ ስለ ዘር ስለምናምን ሲያወሩ የሚውሉት እዛ ጋር፣ ኢትዮጵያ ንጹሐንን ያስገድላሉ። እሷ ደግሞ እኮ ምንም የሌለችበት አንድ ነገር አልተናገረችም። እውነት እናውራ ከተባለ ግን በቃ አንዳለች ልዕልት የሚሏት ይሄ ዳለቻ ይቺ ዝሆኔ ምናምን ሆነው በቃ በአንድ አሴሮባት እና ሰሞኑን እናስገድላታለን ምን እንላታለን እያሉ ነበረ። አሁን ደግሞ እንደታሰረች እየተናገሩ ነው በታሰሯ ግን እውነት ይሁን አይሁን አላውቅም ያው መረጃው ወጥቷል በሰላም ከሆነ ወጥተሽ ለሚወድሽ ህዝብ አሳውቂ ሰላም መሆንሽን ማለት እወዳለሁ ራስሽን ጠብቂ ቤትሽ ውስጥ የምታስገቢውን ሰው እወቂ ጓደኛ ምረጪ በዚህ ዘመን ማንንም አትመኝ አንድ ፍሬ ልጅሽን በሰላም አሳድጊ ት የእህትነት ምክሬን የምመክርሽ ይሄንን ነው ቪዲዮ ላይክሽር አድርጉ ደህና ሁኑ